ትናንትና አዶናይ ከአምልሰት ጋር የነበረው ቆይታ ላይ ወሳኝ ነጥቦችን ለመናገር ነው። በእርግጥ ብዙ ነገሮች የተናገራቸው ነገሮች አሉ። እኔ ፎከስ ያደረኩበት ርዕስ ላይ ልናገር። ሱስ የሰዎችን ሕይወት የሚያጨልም ከባድ ያውም የአንጎል ህመም። ከዚህ ከአንጎል ህመም ጋር ተያይዘው ደግሞ ሊፈጠሩ የሚችሉ የተለያየ ስነ ልቦና ላይ ደግሞ ችግሮች እና ቀውሶች አሉ። በእውነት ይህንን አይነት እስራትና ከባድ የሆነ ወጥመድ በጥሰው የሚወጡ ሰዎች ደግሞ ጀግኖች ናቸው። ጀግና ለእኔ ትናንትና አዶናዬ በተናገረው ርዕስ ውስጥ ሀሳብ ውስጥ በትክክል ሱስ ውስጥ እንደነበረ እንደ ወጣም ሊያሳዩ የሚችሉ ወሳኝ ወሳኝ የሆነ ምልክቶችን አይችበታሉ። በእውነት በኢንተርቪው ውስጥ የነበረው ቆይታ ይህንን አስመልክቶ የነበረውን ጉዳይ በተመለከተ በጣም ሳትስፋ ይሆኛሉ። ደስተኛም ነው ይሄ አይነት ጉዳይ ሱስ እውነት ስለመሆኑ የሱስ አይነቶች ደግሞ የተለያየ ባህሪያዊም የሆኑ የሚወሰዱ ሰብስታንሶችን መሆኑ የባህሪም እና የሰብስታንስም ሱሶችን ደግሞ ተጠቂ እንደነበረ ከዛ ለመውጣት ያደረገውን ጥረት የውስጡን ሀይል አስመልክቶ ቆንጆ የሆነ አገላለጽ ገልጿል በራሱ ቃላት። ይሄ ለብዙዎች ተስፋ ነው። ማገገምም እውነት ስለመሆኑ ነፃ መውጣትም እውነት ስለመሆኑ ማሳያ ነገሮች ብለው አስቀምጧል። በእውነት ነፃ የወጡ ሰዎች ከሚታዩባቸው ምልክቶች ውስጥ አንደኛው ግልፀኝነት ነው። ያለፈውን አሁን ካለው ማነፃፀር፣ የባለፈውን ጨለማ አሁን ባለው ብርሃን ማጋለጥ። ሌላው ቀናነት ነው። ቀና አዲስ የህይወት እድል እንደተሰጠው ሰው የሚያቅ ሰው ፍሬሽ የሆነ ማይንድ። ሶስተኛው ደግሞ በጎ ተግባር ነው። ሁሌ ራሱን ለማስተማሪያነት ደግሞ ማቅረቡ። እነዚህ በጣም ወሳኝ የሆኑ ማሳያዎች ናቸው። በእውነቱ በጣም ደስ ብሎኛል። ለዚህ ጉዳይ ቆራጥ የሆነ ውሳኔ ወስኖ በመጓዙ እሱን አደንቀዋል ጀግና አለዋል እሱን በማየት ደግሞ ብዙ ህፃናትና ታዳጊዎች በፖርን ራስን ራስ በማርካት በተለያየ ማሪዋናና የተለያየ ሱስ ውስጥ ደግሞ መግባት ምን ያህል ህይወትን ቀውስ ሊያደርግ እንደሚችል ከዛ ደግሞ እዛ ውስጥ የገቡ ሰዎች ደግሞ ሊወጡ እንደሚችሉ ማሳያና ተስፋ ብዙዎች ይህንን ይማሩበታል ብዬ አስባለሁ። በዚህ በጣም ደስ ብሎኛል። አዶናይ ጀግና፣ እንዳንተ አይነት ሰዎችን ደግሞ ብዙ ከዛ እንዲወጡ ደግሞ ድምፅ የምትሆንበት ብርታት፣ ማስተዋል፣ ያለውን እውቀት እግዚአብሔር አብቶ እንዲሰጠህ ደግሞ ምኞቴ ነው።